እዚህ ቲክቶክ ሚዲያ ላይ ትዳር እናጋባለን የሚሉ ሰዎች አገናኝተዋታል። መጨረሻ ላይ በውስጥ መስመር ትነጋገራለች እዚሁ ቲክቶክ ላይ እና ቪዲዮ እና ፎቶ ሽላኪልኝ ብሏት፣ አገባሻለሁ ብሏት ኦኬ ያለች። ከዛ ከተስማማች በኋላ በጉዳዩ ላይ በኋላ ላይ እንትን ይለውና ዝም ይላታል። ከዛ ምንድን ነው ማለትም አሳውቀኝ ትዳር ብለው የመጣው አንተነህ ስለዚህ መጨረሻውን አሳውቀኝ ምንድን ነው ምናምን ስትለው ብራምጪ አላት እንዴ ብር ለምን አመጣለው? ምናምን ስትለው ብር ማምጣት አለብሽ 200 ሺህ ብር ማምጣት አለብሽ አላት። ምንም በተመለከተ ነው አመጣው አልሰጥም ማለችው ማለትቹ እንግዲያው እንደዚያ ከሆነ ሶሻል ሚዲያ ላይ ፎቶሽንና ቪዲዮሽን እንለቃለሁ አላት። ያው ሸሪያው ይፈቅድልኛል ብሎ ተሸፋፍና የነበረችዋ ልጅ እንድትገለጽ አድርጎ ጸጉሯ እንድትታይ አድርጎ ጸጉሯ የተከፈተችበትን ቪዲዮ ቀርጻ ላከችለት ማለት ነው ለማየት በዚህ ደረጃ ብልግና እየተሰራ ነው ያለው። ትዳር እናጋባለን እያሉ ብዙ ሰዎች የሰውየት እያበላሹ ነው። እና በጣም ያሳዝናል። እንዲህ አይነት ነገሮች እየተደረጉ ነው ያሉት። አንድ መላ ቢበጅበት ጥሩ ነው። ያጀማ እዚህ ኦንላይን ላይ እናጋባለን በቴሌግራምም ሆነ በቲክቶክ ወይም ደግሞ በፌስቡክ፣ በየትኛው ሚዲያ እናጋባለን ብሎ የሚነሳ ሰዎች ከበስተኋላቸው ሌላ አጀንዳ ነው ያላቸው? የሰወት እየተበላሸ ነው። የሰይወት እየተቀጠፈ ነው። የሴቶቻችን ሕይወት እየተቀጠፈ ነው። ስለዚህ ለዛውም ያንን ነገር ለማድረግ ብር ይከፍላሉ ሁላ፣ ቀብድ ማለት ነው። ወንድና ሴት እናገናኛቸዋለን ክፈሉ እየተባሉ ብሩ ላይ ይከፍላሉ፣ እነዚህ ሰዎች ማለት ነው። ብራቸውንም ከፍለው ከዛ በኋላ ደግሞ አይተዋወቁም፣ ለመተዋወቅ ተብለው በውስጥ ለውስጥ ያወራሉ። ቪዲዮ ላኪ ፎቶ ላኪ ይባላል። ፎቶና ቪዲዮ ይላካል። ከዛ በኋላ መጨረሻ ላይ ፎቶና ቪዲዮን ካየ በኋላ ያ ሰው እለቅብሻለሁ እያለ እያስፈራራ ገንዘብ መቀበል ጀምረዋል ማለት ነው። እንግዲህ ሁን የስንቱ ይፍጨው ሆድ ይፍጨው ስንቱ ያለበት ነገር ማለት ነው። እና ጥንቃቄ አድርጉ፣ ለማለት ፈልጌ ነው። ትንሽ ደስተኛ አይደለሁም በዚያ ዓይነት ነገር ላይ ማለት ነው። ይህን ስሰማ ትንሽ እንትን ብሎኛል፣ ረብሾኛል። ምን ያህል ከባድ እንደሆነ ማለት ነው ማለት እንግዲህ ቺ ልጅ እየተናገረች ነው። እኛ የምናውቃት አካባቢ ነው ያለችው። አሁን ደግሞ ሌላ ቦታ ደግሞ ያሉ ሰዎች ደግሞ ምን ሌሎች እንደሚችሉ አስቡት። አረብ ሀገር ያሉ እህቶቻችንን አስቡት። አውሮፓ ላይ ያሉትን፣ አሜሪካን ሀገር ያሉትን ትዳር ይፈልጋሉ። ሪል ነው እውነት ነው። ግን ትዳር ከፈለጋችሁ በቤተሰብ ጨርሱ። ቤተሰብ አካባቢ ላይ ሂዱና ጨርሱ። በምታውቁት ሰው ጨርሱ። ቢያንስ በውስጣቶቻችሁ አካባቢ ላይ እንኳን ብጨርሱ ቢያንስ የሚታመን ሰው ይኖራል። ኦኬ የሆነ ነገር ከፈለገ፣ ትዳር የሚፈልግ ከሆነ መጀመሪያ ቤተሰባችሁን ይጠይቅ። ሄዱ አባታችሁን ሄዱ ይጠይቅ፣ ወንድማችሁን ሄዱ ይጠይቅ። ሶሻል ሚዲያ ላይ ምንም ነገር ሲመጣ ትቀበሉ፣ እንዲህ አይነት ነገር። ከመታመን በላይ ትልቅ ነገር የለም፣ ህመም የለም። እና ጥንቃቄ አድርጎ ለማለት ፈልጌ ነው። አፎን አጉል ሰዓት ላይ ነው እንትን ያልኩት ማለት ነው። ኢብራሂም ይሄ አረብ በጣም በጣም ያሳዝናል። የሰው ህይወት በጣም ከባድ ነው። ደግሞ ያስፈራራሉ። ምን ይላሉ? የሚገርመው ፓርት እሱ ነው። ከባድ በዚህ ልክ ማንነትን ማጣት ከባድ ነው። እስልምናን ማጣት ማለም እንግዲህ ስነ ምግባር ጉድለት ነው እንግዲህ ከዚህ በላይ ምንም ሊባል አይቻልምና፣ ይህ ብልግናም ጭምር ነው የሰው ንብረት አማና ወስዶ እንደገና በዛ ላይ ደግሞ እንዲህ አይነት ነገር ኃላፊነት የማይወስድም ከሆነ አስቸጋሪ ነው። አድራጊዎቹ ራሱ ነው ሰሰከልኝ ለማንም ሰው እንግዲህ ጠብቁ፣ ጠብቁ። ወንድሞቻችሁ ወንድሞች እህቶቻችሁን ጠብቁ። መሆን ካለበት በእናንተ በኩል በአባቶቻቸው